አሰላም አሌይኩም ወረሐመቱላሂ በረካቱ። ውድ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ብዝዝት ይበል። እንግዲህ ዛሬ ደግሞ በጫልቱ በሐጂ ሰኢድ የላችሁ መጥቻለሁ እና እንደተለመደው ግን ውዶች ሰብስክራይብ እያደረጋችሁ በጣም አመሰግናለሁ። ደግሞ ለምታደርጉትም ሌሎቹም አድርጉ፣ አበረታቱ። ላይክም ማድረግ እንዳረሱ እሺ እና ሀጂ፣ ታውቃላችሁ አይደል? ሀጂ የጫልቱ ባል ማታ ነው ከትናንት ወዲያ ነው መሰለኝ፣ ቪዲዮውን ግን ትናንት ነው የለቀቁት። የጫልቱ ባል ማታ መጥቶ ቤቷን አንኳክቶ ሊሰብርባት ማለት ነው እና ሰኢድ ድረስልኝ ብላ ቪዲዮ ለቀ ነበር። ሀጂ ማታ እየመጣ እያስቸገረኝ ነው ስለዚህ ሰይድ ድረስልኝ ብላ ቪዲዮ ለቃ ነበር። ከዛ ሰይድ ደግሞ ትናንትና ቤቷ ሄዶ እንዳያችሁት ቪዲዮ ላይ ሀጂ አንተ ወንድ ከሆን ከኔ ቤት ነው ያለሁት እና በሽጉጥ ሽጉጥ ይዞ ሽጉጥ ከጫልቱ ስር ብር ሰርቆ ማለት ነው ሀጂ ከሚስቱ ስር ሰርቆ ለሰይድ ብሎ ሽጉጥ ገዛ ማለት ነው። እሱ ሰይድ ልገለው ማለት ነው እሱ እንደራሱ እና ከዛ ሀጂ እንደ ወንድ ከሆንክ እና እኔ ቤትህ ነው ያለሁት፣ ስለዚህ እና እንደውም እዚሁ ነው የማድረው እዚሁ ነው የምጠብቅህ ነው ያለው ማለት ነው። እና ሀጂ ሻይ በቅባ ቀፈሪ የሆነ በዛው፣ እኔ ሩቅ ነኝ ምናምን ምናምን ብሎ ስልኩን ዘጋበት። አንተ ባለህበት እኔ እመጣለሁ ችግር የለውም ሲለው ስልኩን ዘጋበት ማለት ነው፣ ፈርቶ። ይሄ ሰውዬ ወይ አርፎ አልተቀመጠ ወይ አቅም የለው ግን ጉድ እኮ ነው። እቺ እቺ ደግሞ ጫልቱ የምትባል እናቱ ወይ ልክ እንደ እናት ነው የሆነችለት። እውነት ሚስቱ ሳትሆን እናቱ ናትች ስ እውነት ምንም ቢያጠፋስ ያኔ ምንም አይመስላትም። ምስኪን ምስኪን ናት፣ ወላ የመጨረሻ እንደውም። እንደዚህ አይነት ሴት አግኝቶ ነው እስቲ አርፎ ቢቀመጥ። ወዲ ወዲ እየተልከሰከሰ ከሰው አይስም። አንድ ቀን ነው ነፍሱ የምትወጣው የሰውዬ ማለት ነው። ሰይድም ሲጀመር እያፈላለገው ነው ወደ እስር ቤት ሊመልሰው እሱ በሰይድ ቢበልሰው ደግሞ ደሞ አርፋ አትቀመጥም፣ ሚስቱ ማለት ነው። ታወጣውና ስሩ ትተኛለች። ስሩ ላይቀርም ብቻውን ላይ የሰው ልጅ እንዴት አያስብም? የሁላ ስቃይ እያደረሰባት ገነ ለሱ ልጅ ይገባዋል። አሁን የሰውዬ ይሁን ልጁ ራሱ ይኔ አይደለም አውጪ እያላት ነው። አስቡት እስቲ እንደዚህ አይነት ሰው ይረገዛል። ለእንደዚህ አይነት ሰውስ እንዴት አብሮ ይተኛል? ሲጀመሩ እንኳን ማርገዝ ተውና ማለት ነው እንደዚህ የሚያሰቃያት ሌላ ሚስት ላው ላይ አምጥቶ እንደዛ እያሰቃየ ከርሞ አሁንም ገና ግን እንደ ራሴ ብታወርድ ሻሎ ወለን ልጁን እራሱ ማለት ነው። ክላስ ለምን ትጀገራለሽ? ከሱ ልጅ ጋር እሱ እንግዲህ ስንት ነገር የኔ አይደለም ኬት ነው ያመጣሽው አውጪ እያላት ነው። ምንም አይገባት። ኮሜንት ስር ሁሉም ይሰድባታል። አንቺ ሞኝ፣ አንቺ ጅል በቃ ያኔ ሰልችቶ እንደውም ሰው ራሱ ላይክ ራሱ ማድረግ ተውላት ማለት ሰይድ ግን ሆይ ወላሂ ሰይድ አላጅ ሰውን ይክፈለው እንደዚሁ እሷ ሄዳ እንደምታወጣው እያየ ምንም እንደማይገባት እያየ እንደዛው አብሮ ይንከረተታል እሱ አረ ቢቀር ሰይድ ራሱ እኔ እንደራሴ ማለት ነው በኋላ ሌላ አደጋ ሳይደርስበት ቢቀርበት ይሻላል እውነት እንደዚህ አይነት ነገር የራሷ ጉዳይ ካላስ እሷ መቼስ አይገባት እንዴ ሰይድ ግን ራሱ ብጠብቅ በጣበቅ ይሻላል እውነት ያኔ እቺ መቼም መቼም አይገባትም። አትማርም፣ ካለፈው ነገር ላይ አትማርም። እዛው ናት እሷ። ታጥቦ ጭቃ የሚባለው እሷ ናት። እኔ እሷ ነስ ለመስደብ ሳይሆን ግን ታና ድረስ ሰይድ ይሄ ሁሉ እያደረገላት ሄዳ ገና ከዛችኛዋ ልጅ ጋር እየተቸገ ግን ልጅ የሚሰጠው አላ ነው ግን በእንደዚህ አይነት ኑሮ ውስጥ ያኔ አይጠቅምም። ልጅ ተወልዶ ችግር ነው ያ ልጅ ራሱን እቺ ራሱ አላደገችም በስነ ስርዓት። ለማንኛውም አላህ ይቅር ይበለን። ጋይስ ላይክ አድርጉ። እሷንም እንግዲህ ከዚህ ችግር ውስጥ በሰላም አውጥቷት አገሯ ያብቃት፣ ሰይድም በሰላም አግብቶ ወደ አገሩ ያብቀው። ሀጂንም አላህ ያስተካክለው። እውነት እንደው አላህ ልብ ነው አላህ ያስተካክለው። ምንም ይሄ